በመቃብሩ ስፍራ ውስጥ የጥበብ ምንጭ የሆነው የድንጋይ ማኅተምን ስፈልግ ያጋጠመኝን ታምር ነግራችሁ ነው። ሳጥኑ ለመጨረሻ ጊዜ በኃይል አንጸባረቀ። ሰማያዊ ብርሃን ሳጥኑን ሲመታው በውስጡ ያለው የጥንት አርማይክ እና የኢትዮጵያ ግዕዝ ፊደላት ድብልቅ ሆኖ ታየ። ይህ የዘረ ደሸት የሥነ ፈለክ ኮድ ከታላቁ ነቢይ ዳንኤል መልእክት ጋር የሚያገናኘው ሚስጥር ምንድን ነው? የሳጥኑ የመጨረሻው ሚስጥር መፍቻ ከዳንኤል 12 አራት የተወሰደው ቃል ምንድን ነው? ሳጥኑ ላይ የታዩት ታምራትና ሚስጥር የሚጠቁሙ በርካታ መንገዶችን አግኝቻሉ። እስከመጨረሻው ስጠብቁኝ። በሰሜን ተራሮች ያደረኩትን ውጣውረድ ጭምር ለእናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሳጥኑ የሰጠኝን ቀጣይ መመሪያ ወደ ሰሜን ወደ ኢትዮጵያ ጣሪያ ወደሚባለው ራስ ደጀን ተራራ ነው። የመጨረሻውና ትልቁ ሚስጥር የተቀበረው በዚህ በበረዶዋማና በጭጋግ በተሸፈነው ተራራ ውስጥ እንደሆነ ገብቶኛል። ጉዞዬ ከዚህ በፊት ከገጠመኝ ሁሉ ይበልጥ ፈታኝ ነበረም ኖ የተከዜን ወንዝ ሸለቆ፣ እንዲሁም ከፍተኛ ቦታዎችና ተራሮችን ከተራራው ጫፍ ቁሜ እየተመለከትኩኝ ይደመም ነበርም ተራራውን ስወጣና ስወርድ በሰሜን አምባ አይኖችን እያንከራተትኩኝ እውነትን ፍለጋ ተጉዣለሁ። የመጨረሻውና ትልቁ ሚስጥር የተቀበረው በዚህ በበረዶና በጭጋግ የተሸፈነው የቅዱስ ያሬድ የተሰወረበት ታላቁና ድንቅ ቦታ በዚህ ማኅፀን ውስጥ ነው። ጉዞዬ ከዚህ በፊት ከገጠመኝ ሁሉ ይበልጥ ፈታኝ አታካችና አድካሚ ነበረም የተከዜን ሸለቆዎችን ከላይ ወደ ታች እየተመለከትኩኝ በተራሮች መካከል እያለፍኩኝ እጅግ ከባድ ከሆነው በረዶማና ቀዝቃዛ ነፋስ ጋር እየታገልኩኝ ሰውነቴን ለማሞቅ እየታገልኩ ወደፊት መንገዴን ቀጥ ያሉ የተሰጠኝ የአደራ ሳጥን በእጆች እንዳያስኩ መንገዴን ቀጠልኩ። ይህ ልዩና ክቡር እጅግ ምስጥራዊ የሆነ ሳጥን አንዳንዴ ሙቀትን በማሳየትና መልሶ በመቀዝቀዝ ምልክቶችን ያሳየኝ ነበረ። ይህም ወደ በረዶዋማው ከፍተኛ ስፍራ እንዲሄድ የሚያደርግ አንዳንድ አንድ ምልኮቶችን አይቼም እንዲሁ ተጉዣለሁኝ። ራስ ዳሽን ይሉታል፣ አንዳንዶቹም ራስ ደጀን በማለት ይሉታል። የኢትዮጵያው የመልካ ምድር አቀማመጥ ልብን ይማርካል። በተለይ አንዱ ተራራ ላይ ያለው ገጽታም እጅግ ልዩ ነበር። የተራራው ጫፍ ሙሉ በሙሉ ጥቅጥቅ ባለ ነጭ ጉም ደመና ተሸፍኖ ከላይ ከሰማይ ላይ ሲመለከቱት እግዚአብሔር የጥበቡን እጆችም አለማድረግ አይቻልም። ሳጥኑ በኃይል መምራት ሲጀምር፣ አንዴ ሞቅ አንዴ ቀዝቀዝ ሲል ወደዚሁ ተራራም አቅጣጫ አመራው። ጠፋው ለዘር ጠፋው ለዘር ወደሚባለው ተራራ አካባቢም ጠፋው ለዘር አሉት አባቶቻችን። ምክንያቱ ለምንድን ነው? ትርጉሙስ ምንድ ነው? በርካታ አተታና ሚስጥራዊ ነገር እንዳያዘም ገምቻለሁ። በዚህ ውብና አስፈሪ ተራራ ወገብ በኩል ድንገት የአካባቢውን ልዩ የሆኑ የዱር እንስሳዎች መለከት ነበርም፣ ዋሊያዎች ናቸው የኢትዮጵያውያን ገጸ በረከቶች። ይህ የኢትዮጵያ ጣሪያም ራስ ደጀን ወይም ራስ ዳሽን፣ በዚህ ሰንሰለት መካከል የሚገኙ በርካታ እጅግ ውብና በሌላው ዓለም የማይገኙ እጅግ እጅግ የሚማርኩ ተፈጥሮዎችና ልዩ ልዩ እንስሳት በዚሁ እንዲሁ ይገኛሉ። አይኖቼ በተራሮች መካከል እያለፉ ዚዛ ያማትራሉ። ይህ የተራራ ሰንሰለት ኢትዮጵያ ውስጥ የሚገኙ እንስሳቶችን አቅፎ እንዲሁ ስመለከተው ልቤ በሐሴት ተሞላ። እንደ ዋሊያም፣ እንደ ቀይ ቀበሮ፣ እንደ ነጭ ላዳ ዝንጀሮ ዘተም የመሳሰሉት ዝርያዎችን አቅፎ ይዟል። በርካታ እጽዋትን በርካታ ሚስጥራዊ ቦታዎችን በርካታ ታምራት የሚደረግባቸው የሰማያትና የምድር መገናኛ የሆኑ ድንቅና ሚስጥር ቦታዎችን ይዟል። የጥንቱ ግሪክ ጸሐፊ ሐማድ እንዲህ አለም፤ በድርሰቶቹ ውስጥ የግሪኮች አማልክት በረዶ በበዛበት የኢትዮጵያ ተራሮች እረፍታቸውን እንደሚያሳልፉ መዝግቧል። ይህ ከሺህ ዓመታት ቀደም ብሎ የተነገረ ነው። በእርግጥ የጥንቱ የግሪክ ጸሐፊ ሐማድ የገባው እውነት ስላለ ነው። በድርሰቶቹ እንዳሉት ዘመን ተሻጋሪ እውነቶችን የዘገቡ የግሪኮች አማልክት በረዶ በበዛበት የኢትዮጵያ ተራሮች ረፍታቸውን እንደሚያሳልፉ መዘገቡ በእውነቱ ዘመናት አልፎ ዛሬ ይህን እውነት ለመግለጥ በመታደሌም ደስ ይለኛል። ይህ በሳይንሳዊ ስሙ ካፕራ ዋሊያ እያሉ የሚጠሩት ኢትዮጵያ ብቻ የሚገኘው የአይቤክስ ዝርያ ነው። በእውነቱ ሌላ ታምራዊና ድንቅ የሆነም ከኖህ መርከብ ጋር የተያያዘ ድንቅ የሆነ ታሪክ ያለው ነው። በአሁኑ ጊዜ ከአምስት መቶ የማይበልጠው ይህ የዋሊያ ዝርያ የሚገኘው በዚሁ በሰሜን ተራሮች አካባቢ ነው። እንሆ ውድ አድማጭና ተመልካቾችም ከዋሊያ ጋር የተካፈልኩትን ሚስጥር እንዲሁ ላጋራችሁ ነው። በዚህ ድንቅና ልዩ በሆነው ተፈጥሮ የሚስጥር ኮዱን ለመፍታት የማደርገው ውጣ ውረድ ላይ ግራ ገብቶኝ ስንከራተት፣ እናም አይኔን ከግራ ወደ ቀኝ ከላይ ወደ ታች ሳማትር ምንም ተስፋ በጣም እንሆ። ጌታዬ ሆይ ለምን ወደዚህ ህይወት መራኸኝ? ለምን በእንደዚህ አይነት ውስብስብ መንገድ እንድገባ አደረግኸኝ? እግዚአብሔር ሆይ መንገድ ካልመራኸኝ እኔ ደካማ ነኝና፣ ደካማ ኔቴን አይተህ የእውነትና የአባቶችን መንገድ ፈታ ዘንድ ካልረዳኸኝ ዋጋቢስ ነኝ። እባክርዳኝ ዋክ አሳየኝ እላለሁ። ነገር ግን ከሰማይና ከምድር ከቀላያትና ከባህር ከየትኛው ወገን ይሁን በማይታወቅ ነፋሻማ እጅግ ቀዝቃዛ በሆነ በረዶ በሚዘንብበት እጅግ ቀዝቃዛ በሆነ ደመናማ፣ በጠቆርና በሚያስፈራም ምሽት ማረፊያ ጥቼ ተንከራተትኩኝ። በዚህ ውብና ነገር ግን አስፈሪ ተራራ ወገበኩን። ድንገት አካባቢው ልዩ የዱር እንስሳ የሆነው ዋሊያም መለከተው ጀመረም። ከሩቅ ነው ከተራሮቹ ግርጌም ከዚያም ልዩና ብርቅዬ እንስሳቱ በተራራው በዳገቱ ላይ ከተራራው ጫፍ ላይ እዚህና እዚያ ይሸራሸራሉ። በአንድ አቅጣጫ ወደ ሚስጥራዊ ቦታ ሲገቡ አየሁኝ። ቦታውን በትንሽ የመግቢያ አለት የተሸፈነ ይመስላል። ከሩቅ ነው መመለከተው። እኔ ከብርዱ አንጻር ኩርትም ብዬ እግሮቼን አጣጥፌ ተቀምጫለሁኝ። ወደ ውስጥ ዋሻ መግቢያለው ይመስላል ይመስላሉ። እኔ ዋሌዎች ሊነግሩኝ የፈለጉ ነገር ይኖርን በማለት ራሴ ጠየኩኝ። ወደዚያ ወደዚህ ስፍራም ስቀርብ ቅዝቃዜው ከገደብ በላይ ሆኖ ከተከዜ ከወንዙ በኩል እጅግ ብርዳማ እናም እጅግ ቁር የሆነ ከባድ ነፋስ መጥቶ ይራግፍብኛል። የራስ ዳሽን ከፍታ ላይ ይህ ቅዝቃዜ ተደምሮ ሰውነቴ መቆጣጠር ሲኪሳኑ ድረስ ድርቅ አለም ተስፋ መቁረጥ፣ መዛል፣ መድከም። ለምን መጣው? ወዴት ነው የሚሄደው? ለምን ነው እዚህ የተገኘሁት? ምን አገባኝ? እኒህ ጥያቄዎች አእምሮ ላይ አሁንም አሁንም እየመጡ ፋት አነስተውኛል። ቀኑ እየጨለመ ነው። ፀሐይ ወደ ማደሪያዋ ገብታም እንቅስቃዜው ይበልጡን ጨምሮ ብቻዬን ኩርትም ብዬ ተቀምጫለሁኝ። ተስፋ በመቁረጥ ስሜት ውስጥ ሆኜ አንድ ያንጋጥጣለሁ አይኖችን ከተራራው ጫፍ ወደ ተራራው ግርጌ፣ ከተራራው ግርጌ ወደ ተራራው ወገብ፣ እንዲሁም ከአንደኛው ጫፍ ወደ ሌላኛው የተራራ ጫፍ እየወረወርኩኝ እንዲሁ በሐሳብ ተቀምጫለሁኝ። ምሽቱ መምጣቱ ካልቀረ ብርዱንም ለመቋቋም ከተሳነኝ ምን አረጋለሁ? እንጨቶችን ከዚህም ከዛም መሰብሰብ ጀመርኩኝ። ከዛም እሳት ለኩሽም አነደድኳቸው። በድንገት ከጨለማው ውስጥ ከአስር የሚበልጡ ዋሊያዎች ቀስ ብለው መጡም፣ ደነገጥኩኝ። በቅስቃሴው እየተንጠቀጠቀጥኩ ባለሁበት ሁኔታ ነበረም። እንስሳቱ ሊያጠቁኝ እንደመጡ ገምቼ ልቤ በፍርሃት ሲመታ ታወቀኝ። አው እኔን ዋሊያዎች ምን ባረጋቸው ይሻላል? ወደን እየመጡ ነው። ፈራሁም፣ ደነገጥኩኝ። መሮጥ የማልችልበት መንቀሳቀስ የማልችልበት የተራራ ጫፍ ላይ ነው ያለሁትም በግራና በቀኝ ጥልቀቱ የማይታወቅናም የማይታይ እጅግ አስፈሪና ጥቁር ገደል ነው የሚታየኝ። መሮጥ አልችልም። የገመትኩት ግን አልሆነም። ዋሊያዎቹ ወደ እሳቱ አቅራቢያ ያቀረቡና በዙሪያ የከበቡኝ። ከዚያም በሚያስገርም ሁኔታም ዋሊያዎቹ ትንፋቻቸውን ወደ እኔ እየለቀቁ አሞቁኝ። የባስ ብለው ደግሞ የኋላ እግራቸው ላይ ተንበርክከው በሰውነታቸው ይተሻሹኝ ነበረም። ዘመድ ሆኑኝ፣ ወገን ሆኑኝ። እዚህ ድቅቅ ጨለማ አለንልህ፣ ብቻን አይደለም አሉኝ። በእውነቱ ልቦና የሞላ ብቻዬን እንዳልሆንኩ እንዳልፈራ ማጽናኛ ቃላትን ባይናገሩም ከጎኔ ሆነው ሲተሻሹኝ በእውነቱ ደስ አለኝ። ተረጋጋሁም፣ መንፈሴም ከመንፈሳቸው ጋር ተዋሃደም። እጅግ በጣም ሰላማዊ ነበሩ፣ እጅግ በጣም ምስጉናን፣ እጅግ በጣም ሩሯን፣ እጅግ በጣም የሚያስደስቱ ነበሩም። እውነቱ ይህ ለኔ በጊዜው ታምር ነበር። ብቻዬ ነኝ ድንግጬና ፈርቼ እንዲህ ባለ ሁኔታ ከዚህ ቀደም አይቸው በማላውቀው ይገጥመኛል ብዬ ባልገመትኩት ሁኔታ እጅግ ቀዝቃዛና ቁርብ በሆነ በዚህ አስፈሪ ጨለማና ሌሊት በጠቆረ ደመናና ከተራራው ላይ በተንተራሱ ጉሞች ተከብቤ የብቸኝነት ስሜት ሲሰማኝ ዋሌዎቹም በግራና በቀኝ ከበቡኝ። ከኔ ጋር እሳት ተዋዋሱም፣ ከኔ ጋር እሳት ሞቁም፣ ከኔ ጋር በእውነት በፍቅር ተንከባከቡኝ። በእውነቱ ይህ ታምር ነበር ለኔ። እነዚህ ብርቅዬ የዱር እንስሳት በሰው ልጅ ላይ ያላቸው አመኔታ ምን ያክል ቢሆን ነው ብዬ ራሴ መጠየቅ ጀመርኩኝ። የቅኔው ሊቁ በደመና የሚጓዙ ቅዱሳን የተናገረውን አንድ ነገር አስታወስኩኝ። ምናልባት እነዚህ ዋልያዎች የደመና ተጓዦች መንፈሳዊ ጠባቂዎች ሳይሆኑም አይቀሩም ያሉት ነበረም። ተራራውና ዋልያዎቹ፣ ሳጥኑ እና እኔ ናውቴ፣ ሁሉም በአንድ ላይ በአንድ ኃይል የተሳሰርን ያክል ተሰማኝ። የዋልያዎች እንግዳ እርዳታና የሳጥኑ ሙቀት ጉዞዬን እንድቀጥልና ኃይል እንዲሰማኝ ያርጎ አበረታታኝ። እጅግ የሚገርመው ከአባይ ምንጭ ሚስጥራዊ መንገድ አካባቢ ያለው የዘራ ደሸት ኮድ እንዲሁም ሚስጥራዊ ሳጥን በቀጥተኛ የብርሃን ጨረር ሲሰጡኝ ጨረሩ የሚያመለክተው የኢትዮጵያ ጣሪያ ወደሚባለው ራስ ደጀን ተራራ ከፍታ ላይ ነበረ ብዬ መወሰንኝ። ይህንንም ተከትዬ እዚህ መድረሴ ልክ መሆኑን አረጋግጥኩኝ። ጨረሩ የሚያመለክተው የኢትዮጵያ ጣሪያ ወደሚባለው ራስ ደጀን ነው። አዎ፣ ወደዚሁ ከፍታ ነበረ። የመጨረሻውና ትልቁ ሚስጥር የተቀበረው በዚያው በበረዶ በጭጋጋማው በተሸፈነው ተራራ ውስጥ እንደሆነም ያለ ጥርጥር አመንኩኝ። በእውነቱ ጉዞዬ ከዚህ በፊት ከገጠሙኝ ፈተናዎች ሁሉ የላቀ ቢሆንም የተከዜን ቀዝቃዛማና ቁር ያዘለ ነፋስን ችዬ ሸለቆዎችን አልፌ ወደ ከፍተኛ ተራሮች ስወጣም፣ የአካባቢው ቅዝቃዜ ሰውነትን የሚሰብር ቢሆንም እንኳ በላሊበላና በአክሱም ያገኘሁት የውስጥ ኃይል ቢኖርም የሰውነት የዋሳት ለበረዶ አማው እና ለሚስጥራዊው ራስ ደጀን ተራራም አለመሸነፍ አልቻሉም። በእውነቱ የሳጥኑ ሙቀት በእጄ ላይ ከወትሮ በላይ ቢጨምርም ያ ሙቀት ከውጭ ያለውን ውርጭ ሊቋቋመው አልቻለም። በእውነቱ ራስ ደጀን አካባቢ እዚሁ ቅዱስ ቦታ ስደርስ ሊቱ የጥንት ሊቃውንት መኖሪያም እንደሆነ ይታወቀኝ። ለዛምኖም የጥንታዊው የግሪኩ ፈላስፋም የግሪክ ሰዎች በኢትዮጵያን ከፍተኛ ተራሮች በቀዝቃዛውና በበረዶማው ለሚገኙ ሰዎች መስዋዕትን ያቀርቡ እንደነበረም በታሪኩ የነገረን። ሳጥኑ በኃይል መምራት ሲጀምር የተለየ ሙቀት ሲያሳይ ልቤ በጉጉት እየመታ ወደዚህ ተራራም አቀበት አመራው። በዚያ ውብና አስፈሪ ተራራው ወገብ በኩል የኢትዮጵያ ልዩና ብርቅዬ የዱር እንስሳት የሆነው ዋልያዎቹን ተመለከትኩ በድጋሚ እነዚህ ረዣዥም እግሮችና ቀይ ወርቃማ ፀጉር ያላቸው እንስሳት በሙሉ ጥንቃቄና በዝግታ በተራራው ዳገት ላይ እየተንሸራሸሩ በአንድ አቅጣጫ ወደ ሚስጥር ቦታ አሁንም በድጋሚ ሲገቡ ተመለከትኳቸው። ቦታው በትንሽ የመግቢያ አለት የተሸፈነም ወደ ውስጥ ዋሻ መግቢያ ያለው ይመስላል። ሳጥኑ በእጄ ላይ እየቀረብኩት ስሄድ የተለየ ሙቀትና የተለየ ባህሪ ማሳየት ጀመረ። የዋልያዎቹ አቅጣጫ በትክክል አሳየኝ። ከዚያም ወደ ነሱ ለማምራት አሰብኩኝ። በእውነቱ ወደዚያ ስፍራ ስቀር እንቅስቃሴው ከገደብ በላይ ሆነም። የራስ ዳሽን ከፍተኛ ተራራ ያለው ውርጫ አጥንቴን እስኪሰብር ድረስ ቁጥጥ ቁርጥምጥም ጅግድግ ቀርጎ የነበረ ተስፋ መቁረጥ ከኔው ጋር ሙቀትን እየመገቡ ያደሩት ኒዋሊያዎች ተነስተው መንገዳቸውን ቀጠሉ። በአለቱ የተሸፈነው የዋሻ መግቢያ ፊት ለፊት ቆሙ። የራስ ደጅን ከፍታ ላይ የሚገኘው ይህ ስፍራ በሰው እጅ የተነካ መሆኑንና በሰዎች የተቀረጸ የተደላደለ ሚስጥራዊ ነገር ያለው እንደሆነ ተረድቻለሁ። የአለቱ መግቢያ በተፈጥሮ የተፈጠረ ሳይሆን በጥንት ዘመን የሚስጥራዊ እውቀት ተደብቆ የተቀረጸ ይመስላል። ዋለዎቹ ወደኔ ዞሩና በዝምታ ቆሙ። ሚናቸው እዚህ ጋር እንዳበቃ እየነገሩ ይመስለኝ ሳጥኑ በእጄ ላይ የሙቀት ከፍ ብሎ የዋላዎችን መግቢያ አቅጣጫ በትክክል አሳየኝ የብርሃኑ የተመለው ሳጥን ላይ አሁን አዲስ እና አልተጠበቀ ኮድ ወጣም ኮዱም የጥንት የኢትዮጵያ ንጉሳዊ ማህተም ምልክት ነበረ። ይህ እንግዲህ የበረቁ ብርሃን በሚያሳየው ምልከታና በሚያሳየው አጸግብረት መሰረት የሚፈጠር ድንቅ ነገር ነው። ይህ ማህተም በጎንደር ቤተ መንግስታት ውስጥ ካየሁት የጊዜ መስታወት ኮድ ጋር ይዛመዳል። ኮዱ የሚሰጠኝ መልእክት ዋሻውን ለመክፈት ከዋሌዎቹ ጋር ያለኝ ግንኙነት መጠቀም እንዳለብኝ የሚነግረኝ አንዳች ሚስጥር እንዳለም ተረድቻ አለሁኝ። በመመሪያው መሰረት ወደ ዋሻው መግቢያ በመሄድ እጅንም አኖርኩትም። የማዕድን ድንጋይና ሚስጥራዊ ሳጥን ከኔ እጅ ላይ ኃይልን እየሳቡ ወደ አለቱ መግቢያ ለቀቁ። እኒህ የበረቅ ብርሃናት አንዳች አጸገሮታዊ ኃይል እያደረጉ እንደሆን ገብቶኛል። ብርሃናቸው ሰማያዊ፣ አንዳንድ የማረንጓዴ ይሆን ይቀየራል። ድንጋዩ በንዝረት ተናወጠም። እና በድንገት ያለቱ በር በዝግታም ተከፈተ። ምናልባት ከኋላ በኩል የሳበው የጎተተው ወይ የገፋው አንድ ሰው እንዳለም ጠርጥር ያለሁኝ ወደ ውስጥ ስገባ አየሩ ከወጨኛው ቅዝቃዜ የተለየ ነበርም። ለስላሳና ሙቀት ያለው ነበርም። የዋሻው ግድግዳዎች በሰውጅ የተሰሩ ሲሆኑ በላሊ በላ ቤተክርስቲያን ውስጥ ካየዋቸው ቅርጾች ጋር ተመሳሳይነት አላቸው። በዋሻው ግድግዳ ላይ የጥንት ነገስታት የቅኔ ሊቃውንትና የደመና ተጓዦች ምስል የሚገልጽ ስዕሎችና ስለነርሱ የሚያብራራ አጫጭር ጽሑፎች ተቀምጠዋል ተቀርጸዋል። በዋሻው ጥግ ላይ በብርሃን ያሸበረቀ የብርሃን አምድ ቆሞ ነበረ። ይህ አምድ እጅግ በሚገርም ሁኔታ የዘረ ደሸት የስነ ፈለክ ኮድ በህያው ብርሃን የተመላ መሆኑን አሳየኝ። አምዱ የኢትዮጵያ ካርታና የአባይ መነሻን በኮከብ አሰልፈው እጅግ ረቂቅና ምስጢር በሆነ ካርታም ያሳያል። የጎንደር ነገስታት የጊዜ መስታወት ሚስጥር፣ የአክሱም መቃብር ስፍራዎች ጥበብና የላሊበላና የረር ሚስጢራዊ ዋሻዎች ሚስጥር ሁሉም እዚሁ ላይ ተሰብስበዋል። በብርሃን አምዱ ፊት ለፊት ስቆም አንድ ድምጽ ከየት መጣ ሳልለው ያስተጋባ ጀመርም። ምናልባት ድምጹ ከቦሌ ሪፖርት ያገኘዋቸው አደጋዊ ሰው መስለውኛ። ነገር ግን በኃይልና በብርሃን የተመላ አይነት ነገር ከአንደኛው ክፍል ይወጣል። አንተና ውቴንም ወደ መጨረሻው ፈተና ደርሳል። ሰውየው የጠየቀኝ ፈተና ቀላል አልነበረም። ይህንን ሁሉ ዕውቀትና ኃይል በመውሰድ ከዓለም ድብቅ ሆነህ ልትኖር ትችላለም። ነገር ግን የአባቶችን አደራ ለመጠበቅ መጠበቅ የመጨረሻ መስዋዕትነትህ ምንድነው የሚል ጥያቄ ነበረም። አይኖችን ጨፍኚ የዳንኤልን ቃል አስታወስኩኝ። ቃሉን ዝጋ መጽሐፍንም አትም። እኔን ወደዚህ የሳበኝ የፖለቲካ ጭንቀትና ተስፋ መቁረጥ ሳይሆን የትውልድ አደራ መሆኑን ተረዳው። የመጨረሻው መስዋዕቴ አልኳቸው በቆራጥነትም፣ ከአሁን በኋላ የራሴ ህይወት የለኝም። ህይወቴ የአደራው ህይወት ነው። ከሰዎች መደበቅ ሳይሆን አደራውን ከዓለም ኃይሎች መጠበቅ ነው። ይህም ቃል ስናገር የብርሃን አምድ በኃይል አንጸባረቀ። እኔ ታላቅ ሰው መልካቸው በግልጽ የማይታየው አባት ጢማቸው ከደረታቸው የደረሰው ታላቅ ሰው እኒህ ታላቅ አባትን ፈገግ ሲሉ በጨለማው ብርሃን ይታየኛል። ናቡቴ ኃይል ባለው አነጋገርም ደግሞ ተናገሩም ጠሩ ስሜን ናቡቴም፣ አሁን ታላቁን ያደራ ሰው የመጽሐፉን ማህተም እርሱ ነውና እርሱን ሰው ፈለግ አገኝ በዚያም የዓለምንና የኢትዮጵያ ሚስጥር የያዘው የዘላለም ዕውቀትም አይተም በርሷ አለና ብለውኝ በወጡበት በዛ ድቅድቅ ጨለማ በሚመስል ዋሻ ውስጥ እንዲሁ ገብተው ተሰወሩም። እንግዲህ የነብርን ጭራ ማያዙ ከያዙ ማይልቀቁ እንዲሉ አበው የነብር ጭራ ተይዛለች አትለቀቅም። ውድ አድማጭና ተከታታዮቼ፣ በመቃፈር ስፍራ ውስጥ የጥበብ ምንጭ የሆነውን የድንጋይ ማህተም ስፈልግ ሳጥኑን ለመጨረሻ ጊዜ በኃይል ሲያንጸባርቅ ሰማያዊ ብርሃን ሳጥኑን ሲመታው በውስጡ ላይ የጥንት አርማይክና የኢትዮጵያ ግዕዝ ፊደላት ድብልቅልቅሉ ሲታይ ይህንን ሁሉ አስጎበኛቸዋለሁ። ይህ ሚስጥር የዘረደሸት የሥነ ፈለኮድ ከታላቁ ነብይ ዳንኤል መልእክት ጋር የሚያገናኘው ሚስጥርስ ምንድነው? የሳጥኑ የመጨረሻ ሚስጥር መፍቻ ከዳንኤል ምዕራፍ 12 አራት የተወሰደ ቃል። በእውነቱ ይህን ሚስጥር ለመፍታት እነ ሚካኤል ድሮሲነስ፣ እነ ቲም ላየር የመሳሰሉ ሀያል ተመራማሪዎች እጅግ ለመፍታት የሞከሩት ሚስጥር በዚህ የኔ ጉዞ ላይ ተፈቷል። ይህንን እውነት አብሬያቸው አሳያቸዋለሁ። አንተ ግን ዳንኤል ሆይ እስከ ፍጻሜ ዘመን ድረስ ቃሉን ዝጋም መጽሐፍንም አትም፤ ብዙዎቹም ይመረምራሉ፣ እውቀትም ትበዛለች። ይህ መልእክት የጥንት የሊቃውንት እውቀትና ምስጢር ዘመን እስኪፈጽም ድረስ እንደሰወሩት የሚያሳይ ነበርም። እኔ የተሰወረውን መጽሐፍ ፍንጭ አግኝቻለሁ። ናቡት የተሰኘው ስሜ ይህ ሚስጢራዊ የማህተምና የመጠበቅ ኃላፊነት እንደተሰጠኝ ያሳያል። የሳጥኑ መሀል ላይ ከዳንኤል ምዕራፍ 12 ቁጥር ጋር የሚያገናኙ ሚስጥራዊ ኮድ በብርሃን የተቀረጸ እውነት ምንድን ነው? ምንድነው? የኮድ የታላቁ ፍልሱፍ የአባይ አባይ ሸለቆ መካከል ሲኖር የነበረው በጥበብ ይኖር የነበረው ያ ተመራማሪ የዘረደ ሸት ሊቃውንት ከሰማይ ከዋክብት አሰላለፍ ጋር ያላችሁ ግንኙነት ምንድነው? ኮዱን በሂሳብ ስሌት ስትፈታው ሚስጥራዊ ቁጥሩ 144 እና 42 የሚሆንበት ቀመርስ ምንድን ነው? ለመሆኑ በ144 እና 42 የሚሉ ቁጥሮች ምን ይሆኑ? ከኢትዮጵያ የዘረደሸት እንዲሁም የሊቃውንት ጉባኤ ጋር ከ144ቱ የጥንት ኢትዮጵያውያን የቆን መቁጠሪያ ጋር እንዲሁም ዑደቶችና ሚስጥራዊ የሥነ ፈለክ ምርምር ጋር የሚያገናኙ ነገር ምንድን ነው? ውድ የዳና ሚዲያ ተከታታዮች በቀጣይ ይዤላችሁ የመጣም ይህን ሚስጥር ይህን እውነት ይህን ድንቅ ነገር ነው። በቀጣይ እስክንገናኝ ሰላም። ለሀገራችን ለኢትዮጵያ ሰላም፣ ለዓለም ሁሉ ሰላም። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰባዊ ኃላፊነታችሁን እንድትወጡ እየጠየኩኝ ሰላም በድጋሚ።